እንኳን ደህና መጣችሁ። ዛሬ ስለመጣችሁ በጣም ደስ ብሎኛል። ደሚቱ ሐምቢሳ እባላለሁ በጣሊያን የኢትዮጵያ ባለሙሉ ስልጣን አምባሳደር እና በፋኦ በኢፋድ እና በደብሊኤፍ ልዩ መልእክተኛ ነኝ። ዛሬ የምታገኙኝ በጣሊያን ሮም ከተማ በሚገኘው ኤምባሲ ጽህፈት ቤት ሳይሆን በፋኦ ዋና ጽህፈት ቤት በኢትዮጵያ የስብሰባ አዳራ ነው የምንገናኘው። ያው እንደምታዩ ኢትዮጵያን ሊገልጽ በሚችል መልኩ አግጠነዋል። ቡና ሲለቀም፣ ቡና ሲቆላ፣ ሲወቀጥ፣ ቡና ሲፈላ ይሄ እንዲታይ በማድረግ ቡናችንን ያስተዋወቅንበት ነው። ስለዚህ ኢትዮጵያ በፋኦ ዋና መስሪያ ቤት የራሷ የስብሰባ አዳራሽ አላት። ገብተን እንያው። ይሄ የስብሰባ አዳራሻችን ቤቱ ተሰርቶ ከተሰጠን በኋላ በኢትዮጵያ መንግስት ነው የሁሉ ፈርኒሽድ የተደረገው። እስከ መቶ ሰው ሊያስተናግድ የሚችል ነው። የተለያዩ ስብሰባዎች ሌሎችም ይጠቀሙበታል። የተለያዩ ቋንቋዎች የሚካሄዱበት እና ለትርጉም ምቹ በሆነ ነው። ይሄኛው ደግሞ መሪዎች በተለይ መሪዎች ስብሰባ ሲያደርጉ እና በክብ ጠረጴዛ ላይ መሆን ሲያስፈልግ እዚህ ነው። ትልቅ ስብሰባ ሲሆን ደግሞ ከግራና ከቀኝ ኦዲየንሶች የሚሳተፍ አለው። የራሱ ፈርኒሽድ አለው፣ ይሄ ትራንስሌተር አለው። እንደገና ደግሞ ኢንተርናሽናል ኮልም ለማድረግ በዙምም ስብሰባ ለማካሄድ ከተፈለገ በደንብ የተዋበ ነው። ይህን ይመስላል የኢትዮጵያ አዳራሽ። ዛሬ ስለ ኢትዮጵያ ትንሽ ነገር የማስረዳቸው በፋው ውስጥ ያለን ሚና የማስረዳቸው በኢትዮጵያ የስብሰባ አዳራሽ ስለሆነ እዚህ ሆነን በጋራ የምንወያይበት ይሆናል። እንግዲህ የኢትዮጵያ በፋው ውስጥ ያላት ሚናና በተለይ ደግሞ በአሁኑ ሰማንያኛው ዓመት ኮንፈረንስ ላይ ምን አይነት ሮል ነበራት፣ ምን አይነት ሚና ነበራት የሚለውን ለማየት እንግዲህ ኢትዮጵያ በፋይናንስም በቴክኒካልም ብዙ ድጋፍ አላት። ከፋኦ አባል ሀገራት ውስጥ አንዱ ናት። በተጨባጭ ደግሞ በፋኦ ፈንድ የሚደረጉ ስራዎች መሬት ላይ ስለሚታዩ በፋኦ ውስጥ ያሉ ሰዎች ኢትዮጵያ ላይ መስራትን ይፈልጋሉ። በምርምር እንበለው በዳይሬክት ከአርሶ አደሩ ጋር በሚሰራው ስራ ይሆናል። ፈንድ ቢያደርጉ በማንኛውም ጊዜ ወርዶ ሲያዩ ስራው መሬት ነው ያለው። ስለዚህ ፋው በኢትዮጵያ ላይ ሰክሴስፉል ነን የሚላላቸው ይህን ሰክሴስፉልነታቸው የሚገለጸው ደግሞ መሬት ላይ በተሰሩ ስራዎች የአርሶ አደሩን እና ቀጣይ ጀኔሬሽኑን ህይወት በሚለውጥ ላይ ነው ኢትዮጵያ የምትሰራው። ስለዚህ በአሁኑ ኢትዮጵያ ትልቅ እውቅና ነው ያገኘችው። አንደኛ በግሪን ሌጋሲ ኢኒሽቲቭ ዓለም አቀፍ እውቅናን አገኘች። የግሪን ሌጋሲ ኢኒሽቲቭ ባለፉት ሰባት አመታት የክቡር ጠቅላይ ሚኒስትር ዶክተር አብይ ሀሳብ አመንጭነት ነው። ህዝቡን በማስተባበር የህዝብ አጀንዳ በማድረግ በተተከሉ ተክሎች የሚበላ ነው። ለክላይሜት ቼንጅ ብቻ አይደለም። የሚበሉ ተክሎች ናቸው የተተከሉት፣ እንደ ማንጎ፣ አቮካዶ፣ ሙዝ የመሳሰሉት ማለት ነው። አፕል የመሳሰሉት በውስጡ ደግሞ ለወጣቶች የስራ እድል ሊፈጥር በሚችል መልኩ እየተሰራ ነው ያለው። ወጣቶች ደኑን የሚንከባከቡት በውስጡ ቀፎ የንብ ቀፎ ስላለ ለሱ ብለው እንክብካቤ ያደርጋሉ። ሌሎች የሚበሉ ቬጅቴብሎችም በውስጡ እየተደረጉ ያሉት አሉ። ስለዚህ አሁን ድን ብሎ ሪፖርት ብቻ የተሰጠ አይደለም። ብዙ ኮንፈረንሶች ተዘጋጅተዋል ኢትዮጵያ ላይ ፋኦን፣ በተመለከተ የዓለም የእርሻ እና የምግብ ድርጅት በዚያ ባለፈው ዓመት ብቻ 2017 የተለያዩ ሁነቶች ኢትዮጵያ ላይ ተካሂዷል። ከእሱ ጋር ተያይዞ የፊልድ ቪዚትም ነበረ። በሪፖርት የሚመጣው እና እያንዳንዱ ሰው ሄዶ የሚያየው በማስ ሄዶ ሲያየው ብዙሃኑ ደግሞ ሄዶ ሲጎብኙ በጣም የተነሸጡበት ኢትዮጵያን ተሞክሮ ለሌላ አገር የናፈቁበት ሁኔታ ነበር። ስራው ተሰርቷል። በጣም ግሪን ነው የተተከለው። የሚበላ ነው። የምግብ ዋስትናን ያረጋግጣል። በውስጡ የሚሰሩ ስራዎች ደግሞ ኢኮኖሚያዊ ጠቀሜታ ባለው ነገር ላይ ነው የተሰማሩት። የንብ እርባታም ብንወስድ ማለት ነው። ስለዚህ ግሪን ሌጋሲን ኢትዮጵያ ክላይሜት ቼንጅ ነው፣ ፉድ ሴኪሪቲ ነው፣ ጆብ ክሪኤሽን ኦፖርቹኒቲ ነው። በዚህ ነው የተወዳደረችው ኢትዮጵያ። ስለዚህ አንዱ ተጨባጭ ስራ ነው ተብሎ የእኛን ተጠቃሚነትን የህዝቡ አጀንዳ መደረጉ፣ ልማት የህዝቡ አጀንዳ መደረጉ እና ለዚህ ደግሞ መሪው ግንባር ቀደም ናው የሚጫወት ከሀሳብ ማመንጨት ከመምራት ከመከታተል ከመደገፍ ጀምሮ የአመራሮችን እና ደግሞ የክብር ጠቅላይ ሚኒስቴርን ተሳትፎ ድጋፍ ባለቤትነት ለዓለም እውቅና እንዲሰጥ አድርጓል ማለት ነው። ሽልማት ብቻ አይደለም። በየመድረኩ የሚነሱት ኢትዮጵያ ላይ እየተደረገ ያለው ልማት ሄዳችሁ ተማሩበት ብሎ የሚያነሱበት ሁኔታ አለ። በተለይ ዳይሬክተር ጀነራሉ የግብርናን ጉዳይ ሲያወሩ ኢትዮጵያይስ አሉ። በሳቸው ወርድ ነው የሚገልጸው፣ ኢትዮጵያ ጎ አንድ ቪዚት ኢትዮጵያ ኢስ ቨሪ ክሊን ብራይት አንድ ኦልሶ ኦልዌይዝ ዘሪስ ዴቨሎፕመንት። ይህን ተማሩ ነው ያሉት። በተጨባጭ ኢትዮጵያ ላይ ያለው ለአፍሪካም ለሌላም አገራት መሪ ግንባር ቀደም ሆኖ ከመራ ውጤታማ የሆነና ምሳሌ የሆኑ ስራዎች እንደሚሰሩ ነው የተነሳው ማለት ነው። የኢትዮጵያ አቅም የታየበት የኢትዮጵያ የከፍታ ዘመን ነው ብለን የምናወራው በተጨባጭ ለዓለም ያሳየንበት እና ለበለጠም የሚያነሳሳን ጉዳይ ነው። እንደታየው ነው ከሽልማት በኋላ ክብርት ሚኒስቴሯ እስቲ መልእክት ምን ታስተላልፋለች ብሎ ዳይሬክተር ጀነራሉ እድል ለኢትዮጵያ የሰጠበት ሁኔታ ነው። ያ ማለት መሬት ላይ በተሰራው ስራ ትረስት መኖሩ ነው። ትረስት እንዲኖር የተደረገው ደግሞ በተሰራው ስራ በተደረገው ሪፖርት ለአውድሊ ደግሞ ባለንበት መድረክ ስለምናነሳ ነው ማለት ነው። እንግዲህ ኤምባሲያችን እኔ አሁን አምባሳደር እና በፋው ደግሞ ቋሚ ተወካይ ነኝ። በፋው አጀንዳ ውስጥ ተዘጋጅተን ነው የምንሳተፈው። አገር ቤት ጋር ካሉ ግብርና ሚኒስቴር፣ ጉዳዩ ከሚመለከታቸው ሰዎች ጋር ወቅታዊ የሆኑ አጀንዳዎች እና መሬት ላይ ባሉ ስራዎች እየተነጋገርን ነው የምንሄደው። ስለዚህ እውነት ነው፣ አገር ቤት ነው የተሰራው ስራ፣ የስንዴ እርሻ እንበለው፣ የልማት ትሩፋት እንበለው፣ የግሪን ሌጋሲ እንበለው፣ ለዓለም ሊታይ የቻለው በመናገራችን ነው። ስራው ይናገራል የሚል የድሮ አባባል፣ አሁን ዓለም ከደረሰችበት አንጻር ስራው ብቻ አይደለም ባለቤቱ ነው ስራውን የሚናገረው። ስለዚህ እንደኛ በአገር ደረጃ በአገር ቤት ደረጃ የሚሰሩ ስራዎች እንደ ምሳሌ እንዲታዩ ተጨባጭ መሆኑን በየጊዜው እናስረዳለን። ከፋኦ ፖሊሲ እና ፕላን አንጻር አገራችን ደግሞ ተጠቃሚ እንድትሆን ለማድረግ በየአጀንዳው በየእቅዱ አገር ቤት ጋር ባለው ተቋም በመስመሩ ልክ ማለት ነው። እቅድ አውጥቶ በእቅዱ መሰረት ደግሞ የተመደበውን ባጀት ያለውን ሪሶርስ መጠቀም በሚያስችለን መልኩ ነው የምንሳተፈው ማለት ነው። ስለዚህ እኛ ፋኦ ለኢትዮጵያ ኤምበሲ ቤተሰብ ነው ማለት እችላለሁ። በተለያዩ ኮሚቴዎች እንሳተፋለን። እሱ ብቻ ሳይሆን አፍሪካ ሪፕሬዘንታቲቭ የሆንበትም አለ። ለምሳሌ ደብሊዩ ኤፍ ፒ ኢትዮጵያ ቦርድ ናት፣ ቦርድ አባልነት እዛ ላይ ስለ ራሳችን ብቻ አይደለም የምናወራው፣ ስለ አፍሪካ አፍሪካን ወክለን እዛ ነው ያለ ነው። እንደ ቤታችን ኢትዮጵያን ማንሳት አንድ ነገር ሆኖ አፍሪካ ላይም የሚሰሩ ስራዎችን የእነሱን ተሳታፊነትና ተጠቃሚነትን ሊያረጋግጥ በሚችል መልኩ እናነሳለን። ስለዚህ በተለያዩ ኮሚቴዎች ውስጥ ስንኖር በፕላኑ በእቅዱ መሰረት የኢትዮጵያ ድርሻ የበለጠ እንዲጎላ የባለቤትነት መንፈስ ኖሮን ነው የምንሰራው። የበለጠ ለመስራት መነሳሳት ይገባልና ለልማት እንነሳሳ፣ እንበርታ። አገራችን የዓለም ኮንፈረንስ ሴንተር ሆናለች። ያ ሊሆን የቻለው በታዩት የልማት ስራዎች ነው። ሁሉ ኢትዮጵያን ነው የሚናፍቃት። ይሄ የሆነበት ምክንያት በውስጥ በሰራ ነው። የልማት ኮሪደሮች ናቸው በሚሰሩ የልማት መስኮች ያመጣ ናቸው ለውጥ ነው። ስለዚህ እኔ በርትተን እንስራ የሚል ብቻ ነው ያለኝ መልዕክት።